ሰላም አለይኩም ለበርካቶ ተወዳጆች እንዴት ናቸው? ሰላም ናቸው፣ ፀጋቸው ይብዛ። በድጋሚ የመጣሁላቸው በሌላ ቪዲዮ ምን ይዤላቸው መጣሁ? እንግዲህ የምታውቁት በእኔ ማጽጊ ያው የጥንት የጠዋቱ የጥንቱ ፍቅረኛሞች ወይም ባለሚስቶች ወይም ጓደኛሞች ለማለት በጣም የሚከብድ አወዛጋቢ የሆነ ግንኙነታቸው ያወዛገበ ነው። ሁላችንም ወላኪን ከሁሉ ነገር ከምናየው ሁኔታ አንጻር ጽጌ እና ዳኒ እንደሚዋደዱ ነው የምናውቀው። ዛሬ ግን ለየት ያለ አስገራሚ ነገር ዳኒ እንግዲህ ጽጌ ለማስቀናት ይሁን እውነት ይሁን ባናቅም እችን ቆንጅዬ ልጅ ይዞ መጥተዋል። እንግዲህ ጽጌ ጽናትን ስጥሽ ተጽናኝ ቻይ ቻዩ ማለት ነው። እንግዲህ የሰው በሚወደው ሰው መቅናቱ የታወቀ ነው። እንግዲህ አንዳንዴ ደግሞ የሰውን ፍቅር ያ ሰው እንደሚወደን ወይም ለእኛ ያለውን ቦታ ለማወቅ ግዴታ ሌላ ሰው ሕይወታችን ማስገባት አይጠበቅብንም። በብዙ ነገር ልናቅ እንችላለን። ግን ዳኒ ዛሬ ውረዱበት። እንግዲህ በኮሜንት አስተያየታችሁን አስቀምጡ ማለት ነው። ሀበቤ እንደታያችሁት ምንትላላችሁ እናንተ እንግዲህ ሁላቸውም እንደየወት በኮሜንታቸው ያስቀመጡላቸውን ኮሜንት አንብቤ ነበር። ወላኪን የሚያዝናና የሚያስቅ የሚያሳዝንም ለጽጌ ያላቸውንም ፍቅር ወይም ቦታ እያየሁ ነበረ። አብዛኛው ሰው እና ጽጌን አታና ዲፕን በጣም ጽጌ ውጭ ሌላ ማየት አንፈልግም። ከአንተ ጎን ሁሌ የሚያምርባችሁ አብራችሁ ስትሰሩ ነው የሚያምርባችሁ። በአንድ ስካኑ ነው ወይም ሌላ ክፍተት ሲፈጠር ሌላ ሴት ስትመጣ እንወድ ምናምን እያሉ ነበር። እንዲህ ለጽጌ ሰው ቦታ እንዳለው አውቀናል ማለት ነው። እና ወደ ቤተሰብ እንግዲህ ከባድ ነው እንግዲህ እስከ ዛሬ እንደምታቁት አብረው ነው የሚሰሩት ማለት ነው። ምንም እንኳ በመሀላቸው ብዙ ክፍተት ቢፈጠርም ዛሬ ግን ይችን ልጅ ይዞ ብቅ ብሏል ማለት ነው። ወዶች እንዴት አያችኋት? አረብ ናት፣ አበሻ ብቻ አማርኛ ታወራለች። እንግዲህ አበሻ መሰለች። ዱባይ ላይ እየተፈጠረ ያለው ነገር ተአምር ነው አባይቤ። ላይክ ሼር ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻውት፣ እንዲሁም ቤተሰብ ከሆናችሁ አዲስ ከሆናችሁ ቤተሰብ ሆኖ አብረን እንቀጥላለን ማለት ነው ውዶችዬ። ላይክ ሰብስክራይብ እያደረጋችሁኝ ቻናል የሞክ ሞክ አድርጉት። በጣም ቀዝቅዟል ሰሞኑን ጠፍቻለሁ። እንግዲህ የዳኒን መጨረሻ አብረን የምናየው ይሆናል። እውነት ዝጅ ጋ ይቀጥላል ወይስ ጽጌን ለማናደድ ነው የሚለው ነገር ጥያቄ ምልክት አድርገን ለሁላችንም ሁላችንም እናልፋለን። መጨረሻውን አብረን የምናየው ይሆናል። በሌላ ቪዲዮ እስከምንገናኝ ሰላማችሁ ያብዛልኝ፣ በያላችሁበት አሰላሙ አሌይኩም ወረህመቱላ ወበረካቱ። ባይ ባይ ውዶቼ ሰላም